ተሰባስበን ኖረን መለየት ከመጣ ወዶ መቀበል ነው ውሳኔው ሲመጣ። ነገኔ ልጓዝ ነው ቻው በቃ ስትለኝ የምትቀልድ እንጂ መች እውነት መሰለኝ። ምንም ያህል ቢሆን ልቻለው ግድ የለም አላህ ካለው ውጪ ሚሆን ነገር የለም። አልሐምዱሊላሂ ምን ይባላል ሌላ ያልታገሳ ያልፍም የህይወትን ኬላ። ሂድ በቃ ይመችህ ዓላማ ይሳካ መንገድህም ይቅና በአላህ ተመካ። ኑሮን ያስምርልህ ያርግልህ በረካ ሪን ተቀባይ ነው በሱ ለተመካ። ኢኽላስን አደራ የተውሒዱን መንገድ የሙጥኝ በመያዝ የሱናውን ገመድ አርቆ በመጣል የጥመትን ወጥመድ። አደራ ወንድሜ በትውስታ ላንቃህ፣ አላህን ተማመን እሱ ነው ጠበቃህ። ሰላም አቆይቶ ለሀገርህ ያብቃህ። በረካ ያርግልን ያለችንን ዕድሜ፣ ሰላም ያገናኘን የሱናው ወንድሜ። በትዕግስት እለፈው ሁሉንም በረሃ፣ ጸንተህ ተሻገረው የኤደንን ውሃ። አላህ ይጠብቅህ ወንድማችን ጣሃ።